ይህ አዋዜ ነው። ዛሬ ውድ አድማጮች አሰፋ ጫቦ አንድ ነገር አስታውሰኝ ነው። ፌስቡክ ገጻቸው ላይ ያየሁት ዛሬ ፕሮፌሰር መስፍን ወልደ ማርያም 85ኛ ዓመታቸውን ያዙ ይሉላል። ከዚህ ውስጥ ለ50 ዓመታት ያክል አውቀዋለሁ ይላሉ አሰፋ። አጭሯን ጽሁፋቸውን ሲቀጥሉ ያወቅኩት ታዲያ ሄጄ ፈልጌ ወጥቼ ወርጄ አይደለም ይላሉ። እዚያ ስላለን ያወቅኩት ወይም አለማወቅ ስለማይቻል ያወቅኩት ብል የሚሻል ይመስለኛል በማለት ይቀጥላለሁ። ማለቴ ይህን ሁሉ ዘመን አደባባይ የኢትዮጵያ አደባባይ ላይ ነበር እናይኖረው ይላሉ። አደባባዩ ላይ አንዳንዴ ከሰዎች ጋር ሆኖ ነው የማውቀው የመሬት ላራሹ ሰልፍ የፖለቲካ ድርጅቶች እሰጥ አገባ ውስጥም አየዋለሁ። ብዙውን ጊዜ ብቻውን ሆኖ ሲናገር ሲጽፍ ሲሰብክ ነው የማየው የምሰማው። ብቻውን ሆኖ ብቻውን ያለ አይመስልም ይላሉ። ቁመናው አጠር ዳጎስ ያለ ሆኖ እንደ ግዙፍ እንደ ተራራ ዓይንን የመሳብ የመሰማት ግርማ ናት ሰጦ ተፈጥሮ የለገሰው ይመስላል ይላሉ አቶ አሰፋ። እኔ ይህች ላይ አንድ ነገር እጨምራለሁ። ምነው አቶ አሰፋ ቢትልሳቸውን ረሱት? ጎፈሬያቸውስ? ቢሆን በተለይ ግንባራቸውን እኩል መሀል ለመሀል በትምህርት የሚከፍለውና ትምህርት አንክሮ ምልክት የሚመስለው ኮስታራ ገጻቸውስ? በስተቀረም ይላሉ ሲቀጥሉ አቶ አሰፋ ብቻውን አለመሆኑን የሚያውቅ እኛ የምናውቅ ይመስለኛል አገሪቱ ኢትዮጵያ ከሚለው ጋር ነውና፣ ስለግል ጉዳዩ ሲናገር ሰምቸው ስለማውላቅ ስለማላውቅ ይላሉ። የግል ጉዳይ ያለው አይመስለኝም አሁን ድረስ ይላሉ። አቶ አሰፋ መስፍን በኔ አስተያየት የአደባባይ ምሁር የሚሉት ይመስለኛል። በአደባባይ ሲናገር ሲጽፍ የኖረ አሁንም የተያያዘው የጋራ የሀገር ጉዳይ መሆኑ ያንን ስምና ክብር ያስገኝለታል ብዬ ከልብ አምናለሁ ይላሉ የአደባባይ ምሁር ወይም ፓብሊክ ኢንተሌክቸዋል የመዝገበ ቃላት ትርጉሞ ይኸውና ይሉና የእንግሊዝኛ ትርጉሙን ያስቀምጣለሁ በአማርኛ ስለገለጹት አልደግመው ባለፈው ስልሳ ዓመታት የተፈራረቁብን ገዢዎቻችን መስፍንን ወደውትም ጠልተውትም አያውቁም ወደውታልም ጠልተውታልም ለማለት ነው። ዝም ብሎ ያየው ሰው የለም። የአፄ ኃይለ ሥላሴ መንግስት ወለጋ የግንቢ አውራጃ ገዥ ብሎ ሾመው። ወለጋ የወለጋ ሰው ያልሆነ መሾም የቁም እስር መሆኑን ያውቃሉና። በደርግ ጊዜ ለግንቢ አስተዳዳሪነት ተሾሞ የነበረውን ኢንጂነር ግርማን በስንት መከራ ነው ከዚያ ያላቀቅኩት። ደርግ ደግሞ የመርማሪ ኮሚሽን አለቃ አደረገው። ከዚያ ደግሞ መንግስቱ ኃይለማርያምና ኮሎኔል ተስፋ ወልደስላሴ ስለ መስፍን የተናገሩት ያው በመጽሐፍ ታት የወጣ ነገር ነው። ወያኔ ገና በረሃ እያለ ጀምሮ መንግስቱ ኃይለማርያምና መስፍን ጊዮን ሆቴል በእኛ ላይ ያድማሉ ሲል ነበረ። ጊዜው ሲፈቅድ ከርቸሌ ማወረዱት። የኢያፕ አለቃ እያሱ አለማየሁም አንድ ሰሞን አንድ ሁለቴ ኢትዮጵ ትባል በነበረ መጽሔት ላይ ወርፎታል። ምን ቅጡ? ያው ሁሉ ሆኖ አሉ አሰፋ ጫቦ፣ ወደ መደምደሚያ ሲቃረቡ። መስፍን ያው አሁንም አደባባይ ላይ ነው። ፈቅም አላለም አቦ፣ እጁንም አይሰጥ። ጉድ ነው። ይኸው ሰማንያ አምስት ዓመት ሞላው። ረዥም ዕድሜን የሚባለው ይህ ደግሞ የዘለሰኛውን ግጥም አስታወሰኝ። አምላኬ ግብርህን እንዳታሳልሰው እምቢ ብሎ አይቀርም አንተ የጠራው ሰው። እኔ የምለው ምን ነው? ለመስፍን ጥሪው ከናካቴው ባይላክለትና ተረስቶ እዚህ መካከላችን ቢቀር ይላለሁ። አሰፋ ጫቦ የፕሮፌሰር መስፍን ወልደ ማርያምን 85ኛ ዓመት እንድናስታውስ ያደረጉበት አጭር መጣጥፍ ናት። ስለ እውነት እንደ አንድ ኢትዮጵያ የሆኜ በእውነትም አደባባይ ላይ የማቀው ምሁር ፕሮፌሰር መስፍን ናቸው። በስርዓት ለውጦች ውስጥ አብራ ማትለወጥ፣ እማትታመስ፣ በተለያዩ አብዮቶች የምትወጣ የማትወርድ የማትፈረካከስ ተመልሳ ማትገነባባ ራስ ምታት የሌላት እንደረጋ ብላ የምትቀጥል የልጅ ልጅ ልጅ ልጅ ልጆቻችን እየተቀባበሉ እያሳደጉ እያበለጸጓት የሚሄድ አንድ የሁላችንን ስሜትና ፍላጎት ተምኔት አካታ የምትይዝ ኢትዮጵያ ለመመስረት እንዴት እንመስረታት ለሚለው ስለ እውነት ማስተማር ትውልድን ማነጽ አለባቸው ከምላቸው ታላላቅ የሀገራችን ራሶች መካከል በግሌ ፕሮፌሰር መስፍን ወልደ ማርያም ናቸው። ሰብአዊ መብት የጸናባት ፍትህ የረበበባት ሰላም ገንዘቧ የሆነ አንዱ ለሌላው እጁን የዘረጋባት የዜጎቿ ክብር የመላው ጥቁር ሰው ቀንዲል የሆነች ኢትዮጵያን በሳቸው ልቦና ውስጥ ብቻ ነው ማሰብ የምችለው። እባክዎ ይጻፈው። እግዚአብሔር ከሞላው ዕድሜ ውስጥ ሌላ ሰማንያ አምስት ዓመት ይሙላለሁት። እንደምኞቴ ደግሞ ከሆነ አቶ አሰፋ ጫቦ ላይ እየጨመርኩ ነው። ናይጄሪያ ወሌ ሾይንካ የሚባል ብሔራዊ ሕሊና አላት። ያ የኢትዮጵያ ሕሊና ደግሞ እኛን ከተመቃ ፕሮፌሰር ናቸው። አሁን ማን ይሙትኛ ኢትዮጵያን የመተባበርና በሚረባና በማይረባው እርስ በርስ የመጎሻሸም ባህሪ ይኖረን ነው እንጂ በአንድ ጸንትን ድምፃችን ብናሰማ መስፍን ወልደ ማርያም የኖቤል ፒስ ፕራይዝ አይገባውም ትላላችሁ? እንደኔ ይገባቸዋል። መልካም ልደት እንኳን አደርሶ ፕሮፌሰር ሆነ መሾም የቁም እስር መሆኑን ያውቃሉና፣ በድርግ ጊዜ ለግንቢ አስተዳዳሪነት ተሾሞ የነበረውን ኢንጂነር ግርማን በስንት መከራ ነው ከዚያ ያላቀኩት። ደርግ ደግሞ የመርማሪ ኮሚሽን አለቃ አደረገው። ከዚያ ደግሞ መንግስቱ ኃይለ ማርያምና ኮሎኔል ተስፋ ወልደስላሴ ስለ መስፍን የተናገሩት ያው በመጽሐፍ ታት የወጣ ነገር ነው። ወያኔ ገና በረሃ እያለ ጀምሮ መንግስቱ ኃይለ ማርያምና መስፍን ጊዮን ሆቴል በእኛ ላይ ያድማሉ ሲል ነበረ። ጊዜው ሲፈቅድ ከርቸሌ የማወረዱት የኢህአፓ አለቃ ኢያሱ አለማየሁም አንድ ሰሞን አንድ ሁለቴ ኢትዮጵ ትባል በነበረ መጽሔት ላይ ወርፎታል። ምኑ ቅጡ ያውሉ ሆኖ አሉ አሰፋ ጫቦ ወደ መደብ እንደሚ ሲቀርቡ መስፍን ያው አሁንም አደባባይ ላይ ነው። ፈቅም አላለም። አቦ እጁንም ማይሰጥ ጉድ ነው። ይኸው ሰማንያ አምስት ዓመት ሞላው። ረዥም ዕድሜን የሚባለው ይህ ደግሞ የዘለሰኛውን ግጥም አስታወሰኝ። አምላኬ ግብርህን እንዳታሳልሰው፣ እምቢ ብሎ አይቀርም አንተ የጠራኸው ሰው። እኔም እምለው ምነው ለመስፍን ጥሪው ከናካቴው ባይላክለትና ተረስቶ እዚህ መካከላችን ቢቀር ይላለሁ። አሰፋ ጫቦ የፕሮፌሰር መስፍን ወልደ ማርያምን ሰማንያ አምስተኛ ዓመት እንድናስታውስ ያደረጉበት አጭር መጣጥፍ ናት። ስለ እውነት እንደ አንድ ኢትዮጵያ የሆኜ በእውነትም አደባባይ ላይ የማቀው ምሁር ፕሮፌሰር መስፍን ናቸው። በስርዓት ለውጦች ውስጥ አብራ ማትለወጥ፣ እማትታመስ በተለያዩ አብዮቶች የምትወጣ የማትወርድ የማትፈረካከ ይህ አዋዜ ነው። ዛሬ ውድ አድማጮች፣ አሰፋ ጫበ አንድ ነገር አስታውሰኝ ነው፣ ፌስቡክ ገጻቸው ላይ ያየሁት። ዛሬ ፕሮፌሰር መስፍን ወልደ ማርያም 85ኛ ዓመታቸውን ያዙ ይሉናል። ከዚህ ውስጥ ለ50 ዓመታት ያክል አውቀዋለሁ ይላሉ አሰፋ አጭሯን ጽሑፋቸውን ሲቀጥሉ ያወቅኩት ታዲያ ሄጄ ፈልጌ ወጥቼ ወርጃ አይደለም ይላሉ። እዚያ ስላለን ያወቅኩት ወይም አለማወቅ ስለማይቻል ያወቅኩት ብል የሚሻል ይመስለኛል፣ በማለት ይቀጥላሉ። ማለቴ ይህን ሁሉ ዘመን አደባባይ የኢትዮጵያ አደባባይ ላይ ነበርና አይኖረው ይላሉ አደባባዩ ላይ አንዳንዴ ከሰዎች ጋር ሆኖ ነው የማውቀው፣ የመሬት ላራሹ ሰልፍ፣ የፖለቲካ ድርጅቶች የሰጥ አገባ ውስጥ አየዋለሁ። የግል ጉዳይ ያለውም አይመስለኝም አሁን ድረስ ይላሉ። አቶ አሰፋ መስፍን፣ በኔ አስተያየት የአደባባይ ምሁር የሚሉት ይመስለኛል። በአደባባይ ሲናገር ሲጽፍ የኖረ አሁንም የተያያዘው የጋራ የሀገር ጉዳይ መሆኑ ያንን ስምና ክብር ያስገኝለታል ብዬ ከልብ አምናለሁ ይላሉ። የአደባባይ ምሁር ወይም ፓብሊክ ኢንተሌክቸዋል የመዝገበ ቃላት ትርጉሞ ይኸውና ይሉና የእንግሊዝኛ ትርጉሙን ያስቀምጣለሁ በአማርኛ ስለገለጹት አልደግመው። ባለፈው ስልሳ ዓመታት የተፈራረቁብን ገዢዎቻችን መስፍንን ወደውትም ጠልተውትም አያውቁም። ወደውታልም ጠልተውታልም ለማለት ነው። ዝም ብሎ ያየው ሰው የለም። የአጼ ኃይለ ሥላሴ መንግስት ወለጋ የጊንቢ አውራጃ ገዥ ብሎ ሾመው። ወለጋ የወለጋ ሰው ያለ ብዙውን ጊዜ ብቻውን ሆኖ ሲናገር ሲጽፍ ሲሰብክ ነው የማየው የምሰማው። ብቻውን ሆኖ ብቻውን ያለ አይመስልም ይላሉ። ቁመናው አጠር ዳጎስ ያለ ሆኖ እንደ ግዙፍ እንደ ተራራ ዓይንን የመሳብ የመሰማት ግርማና ተሰጦ ተፈጥሮ የለገሰው ይመስላል ይላሉ አቶ አሰፋ። እኔ ይህች ላይ አንድ ነገር እጨምራለሁ። ምነው አቶ አሰፋ ቢትልሳቸውን ረሱት? ጎፈሬያቸውስ ቢሆን በተለይ ግንባራቸውን እኩል መሀል ለመሀል በትምህርት የሚከፍለውና ትምህርት አንክሮ ምልክት የሚመስለው ኮስታራ ገጽታቸውስ በስተቀረም ይላሉ ሲቀጥሉ፣ አቶ አሰፋ ብቻውን አለመሆኑን የሚያውቅ እኛ የምናውቅ ይመስለኛል። አገሪቱ የኢትዮጵያ ከሚለው ጋር ነውና ስለ ግል ጉዳዩ ሲናገር ሰምቼው ስለማውላቅ ስለማላውቅ ይላሉ።